አሰላሙ ዓሌይኩም ረህመቱላህ በረካቱሁ። ድና የተከበራችሁ ቻ ቤተሰቦች እንደምን አላችሁ? እንም ሙስሊም እህትና ወንድሞች ዒዳችሁ እንዴት ነበር? እንኳን አብሮ ደረሰ እንላለሁኝ። ቢሆንም ዛሬ ነው ዛሬ ስለ ተውፊቅን ደግሞ ኢክራም አባቷን ምን ጠየቀች? ደስ የሚለውን እንግዲህ እነግራችኋለሁ። ላይክ ሻ ሰብስክራይብ አድርጉኝ። እናንተ ስታበረታቱ በራሴ ቪዲዮዎች መጣሉ የራሴ ቪዲዮ መስራት የምችለው እናንተ ስታግዙኝና ስታውልኝ ስለሆነ አበረታቱኝ። ከፍትፈታ እንዲወጣላችኋለሁኝ። ላይ ወደ ቁም ነገሩ እንግዲህ እስከ ዛሬ ጠፍቶን፣ አንዴ ታግቷል፣ አንዴ በማይታወቅ ሰው ታግቷል፣ አንዴ ታስሯል እየተባለ ስንጨነቅለት ስናስብለት ስናደርግለት የነበረው ልጅ ተውፊቅ እንግዲህ ወደ አዲስ አበባ ተመል አዲስ አበባ ተመልሶ ማለት ነው። ከአትጠገቤ ጋር እንግዲህ ማለት ነው። እሷ ጋር ተገናኝቷል ማለት ነው። እንግዲህ መጥፋቱንም መያዙንም የሆነ ችግር እንዳጋጠመውም የነገረችን እሷ ነበረችው ማለት ነው። ነገር ግን ያው እሷ ባሏ ሰፕራይዝ እንዳደረገ እስካሁን በፊት ስትናገር ነበር። ባሌ ጋር ታርቀናል፣ አዲስ አበባ መኖር ጀምረናል ምናምን እያለች ነበር አሁን ደግሞ ልጅ ተውፊቅ ከመጣ በኋላ እኔ ወደ ሌላ ቦታ ይሄር ነው ብላ ስትለው ልጅ ተውፊቅ ከፋው ማለት ነው። እንዴት እንደዛ ሆነ? ባለትዳር መሆኗን ካወቀ እንደዛ እንዴት ሊል ቻለ? ሌላ ህይወት መኖር ከፈለሽ ምናምን እንደዛ ሊል እንዴት ቻለ? እኛ እኮ ምንም በቃ እየገባን ያልሆነ ነገር አለ ማለት ነው። እንዴት ብትልኝ የዩቱበሮችን ልብ ማወቅ አንችልም። ኑሯቸውን ማወቅ አንችልም እኛ ኮ የምናየው በዚህ በካሜራ የሚቀርብልንን ብቻ ነው ማለት ነው የምንከተለው። እና በጣም ነው የገረመኝ፣ አልገባኝም ማለት ነው። እንግዲህ ዛ ጊዜ የሆነ ቤት ሰፕራይዝ የሆነ ሰው ሲያደርጋት ባሌ መቶ ሰፕራይዝ አደረገን ህይወት ህወት እየኖር ንነውቀ ምናምናም ማለተ ምናም እያለች ነበር። እንደዚሁም ደግሞ አፓርታማ ገዝቶ ሰፕራይዝ እንዳረጋት እየተናገረች ነበር ማለት ነው። እንደገና አሁን ደግሞ ሌ ተውፊቅ እንዴት ሌላ ህይወት ከኔ ርቀሽ መኖር ከፈለሽ ምናምን ብሎ በጣም ከፋው። በጣም ከፈው ማለት ነው። በእህትነት ነው ምናምን ሲል ነበር ከአሁን በፊት እራሱ ማለት ነው እኔ በእህትነት ነው ወዳት እሷም በወንድምነት ነው እንደዛ ነው ሲል ነበረ። ለምን እንደዚህ ሊከፋ ቻለ? ለተውፊቅ ማለት ነው። ሌሎች እህቶች አሉ አደል? እንደ ሞልተው ሄል እንደ አይክፋህ ማለት ነው ወንድሜ። ዋናው ነገር እንኳንም ሰላም መጣሁ፣ ወደ ሶሻል ሚዲያውም ካለበትም ነገሮች እንኳንም ፈጣሪ አወጣሁ፣ እንኳንም አላህ በሰላም አወጣሁ፣ እንኳንም አየንህ ማለት ነው። እኔ ደስ ብሎኛል። የሰው ልጅ ባለበት አለም ዳርቻ ሁሉ መጥፎ ነገር አያጋጥመው። ያው አዱኒያ ፈተና ነች። የሚወደውን ሰው ነው አላህ ሱብሃነሁ ወተዓላ የሚፈትነው፣ እና ኸይሩን ነገር ይሻልን ማለት ነው። አላ ፈተናው ቀለል ያደርግልን። አዱኒያ ያው ችግር ነች ማለት ነው። እና እንፈተንባታለን። ለሞሚኖች እስር ቤት ናት ይባላል። እና ኢክራም ደግሞ እንግዲህ ይቅርታ፣ ፍየል እየጮህ ነው ኢክራም እንግዲህ አባቷን ጠይቃ ነበር፣ ስለ ኢሳም ማለት ነው። ኢሳም ያው ጥፋት እና የኢሳም ጥፋት ነው ብዬ እኔ ራሱ ማስበው እሷን እየወደዳት ለእሷ ያለው ቦታ እየታወቀ ህዶ ሽማግሌ አለመላኩ ሽማግሌ ለእሷ ለቤተሰብ ልኮ የግሉ አለማድረጉ፣ ቤተሰቦቿም ያ ነው ቅር ያላቸው ማለት ነው እና ልጃቸው እንዲህ ትክፋ እንዲትከፋ አይፈልጉም። እንደገና ደግሞ በቃ ቤተሰቦቿን እሷ ደግሞ ማስከበር ትፈልጋለች። ማሻላ ነው አባቷ እንደምታስ ወጣቱ ነው ትልቅ የሚባል ሰውዬ አይደለም ማለት ነው እና ሆኖም ግን እኔ ደስ ያለኝ ነገር አለ ማለት ነው። አስባችሁታል በቃ ልጁ ማሻላ ነው ያለው ሁሉ ነገር ምናምን ደስ ይላል፣ ተጫዋችነቱ፣ ተግባቢነቱ። ነገር ግን አንቺን ለማገኘት ረብ ዝቅ ከፍ ብሎ መሆን አለበት፣ ሽምግልና ማስቀደም አለበት። በቃ ለአንቺ ሁሉም ነገር አሟልቶ ማኖር ከቻለ ሽማግሌ ልኮ አንቺን በሽማግሌ እኛን መጠየቅ አለበት። አንቺን ለማገኘት አሉ ማለት ነው አባቷ። ማሻላ ብያለሁኝ አንቺም ደግሞ በቃ ቤተሰቦችሽን ለማሳመን ያረግሽው የሄርሽው ጥረት ያረግሽው ነገር በጣም ደስ የሚል ነው። ሆኖም ግን ወደፊት አብራችሁ ትሆናላችሁ ብዬ ተስፋ አደርጋለሁ። እንዲያውም እኔ የሚመስለኝ የሆነ ሽምግልና ምናምን በማዕከላቸው ያለ ነው ይመስለኝ። ነገር ግን ከአሁን በፊት ነው እሱ ያጠፋው። በሶሻል ሚዲያ እንደዚህ ከቀረበ በኋላ በታዋቂ ሶሻል ሚዲያ ከቀረበ በኋላ አይ እኛ ፍቅር የለንም ዝም ብለን ነው ምናምን ብውቅና ነው ብሎ ማለቱ ያጥፋት ነው ማለት ነው። ምክንያቱም እችዲ ሴት ልጅ ነች፣ ሴት ልጅ ነች። በጣም ተወደዋለች እሱም እንደዛው። ከዛ እንደዛ ብሎ ሲል እንደ አማራጭ አያት ነው የመሰላቸው ቤተሰብ ና በጣም ተከፍተውበታል። ነገር ግን እሷ ይሆነኛል ብላካለች እና ከወደደ ና ከመረጠችው እንግዲህ ላያሳፍሯት እርግጠኛ ነኝ ቤተሰቦቿ ማለት ነው እና እንዲያውም አባቷ ማሻላ ናቸው ያላቸው ነገር ደስ ብሎኛል ማለት ነው አስተሳሰባቸው ስለዚህ ኢሳም ዛሬ ነገሳትን እሷን በቃ እሷን ለማገኘት ሽማግሌ ልከህ ተረካከ በቃ ተረካከ በቃ እሷ ወደኋላ ቤተሰብም እንደዛው ስለዚህ ያለህ ነገር አንተ ቤተሰቦችህን እንትን ብለህ ቤተሰብ ህዶ እንትን እንዴለህ ማድረግ በቃ እንዲጨርስልህ ማድረግ ነው ያለብህ፣ ማለት ነው። ይሄን ማድረግ ካልቻልክ እንዴት እሷን ማግኘት ትችላለህ? ስለዚህ እሷ ላይ ኢክራም ያለህን ፍቅር ለማሳወቅ ግዴታ ቤተሰብ መላክ አለብህ ማለት ነው። ሽማግሌ ልከህ ተቀበላት፣ ና ኒካህ አስረህ ያግልህ አድርጋት ማለት ነው። በቃ አንድ ሰው ይህን የሚለውን ሰው በሐላል ማግኘት ግድ ነው። ና በሐላል ብታገኘ የተሻለ ነው ማለት ነው። ቤተሰቦቿም ያንን ነገር ነው ና የሚመኙት። በቃ እንዳንድ አባት እንዳንድ ቤተሰብ ወልዶ እንዳሳደገ እንደለፋ በቃ ተከብረው ልጃቸው ከቤት እንድትወጣ ነው የሚፈልጉት። እና ያን ነገር ደግሞ አንተ መዘንጋት የለበትም ማለት ነው ምንም ወንድ ልጅ ብትሆንም ትረዳቸዋለህ ብዬ ተስፋ አደርጋለሁ ማለት ነው። ውድና የተከበሯችሁ የቻናል ቤተሰብ ወይ በሌላ አይዲያ እንገናኛለን። በራሴ አይዲያ ያው በራሴ ቪዲዮ ለመስራትም እየሞከርኩኝ ነው። ቪዲዮ ለመልቀቅ ደግሞ ዳታ ልሙላና እንሻላ ነው ቶሎ